ያማን ሩያን በሙሉ ልቡ ስለሚያምናት በጭራሽ የሆን ነገር ታደርጋለች ወይም ከእናቷ ጋር ተባብራ ትደብቀኛለች ብሎ በጭራሽ አልገመተም አልጠረጠረም። ሩያ ግን አሁንም ቢሆን ውስጧ እየተጎዳ ነው ያለው። ያማንን ከዚህ በኋላ መደበቅ አትፈልግም፣ ግን ደግሞ እናቷ ሸብኔም እንዳትናገር አስጠንቅቃታለች። ሩያ ከያማን የበለጠ በሸብኔም ሆድ ውስጥ እየተረገዘ ወንድሟ ወይም እህቷ አሁን ቀጣ የሚወለደው ነበር ያሳሰባት። ሸብኔም እኔ የሆን ነገር ብሆን ብቼን ነው የምታሰራው ሰራ ነጻ ነው የሚሆነው ምንም አይሆንም ብላ የመጨረሻ አስጠንቃታለች። ከዚህ መሃል ጉቨን ሰርሀን ተጣልተው፣ አሁን ሰርሀን የሚገኘው በጣም ከባድ ክትትል ውስጥ ነው። ከሰርጀሪ ገና መውጣቱ ነገር ግን እየነቃን ያለው አላዝ ወደሱ ቀርቦ እየጠየቀው ነበረ። አላዝ ከአባቱ ጎን ሆኖ እያለቀሰ ነገር ግን ሰርሀን እኔ እንዲነኝ እያለው ነበረ። አላዝ በጣም ተደናግጦ ሌሎች ዶክተሮችንም እናቱን ሊጠራ የወጣ። ያማን በአባቱ እስር በጉቨን በጣም በጣም አዝኗል። ጉቨን ሰርሀን በዚሁ ከቀጠለ በነጻነት በነጻ ከእስር ቤት እንደማይወጣ ያውቀዋል። ሁሉም በየፊናው ልቡ ተሰብሯል። አሁን ያማን አባቱን ጠይቆ ከፖጅ ሰላም እየወጣ ነበረ፣ ከእስር ቤት እየወጣ ድንገት ኮሚሽነሩ እያዩ ነበረ። ኮሚሽነር ምንም እንኳን ኤሊፍን የአባራት እንጂ ነገር ግን ውስጥ ለውስጥ ሁሉንም ነገር እየመረመር ነው ያለው። የንፌዴድ የሰጠችውን ቃል ላይ ተመስርተው እንደ አዲስ ምርመራ እያደርጉ ናቸው። ጃነር ሶይሳላን የኤርሽረፍ ሶይሳላ ልጅ የሞተበት አሟሟት በጣም የሚያስደነግጥ ነው። ኤርሽረፍ በመጨረሻም ራሱን ያጠፋው ወይስ ሰውን የገደለው የሚለው ነገር ለማጣራት ምርመራ አድርጎ ነገር ግን ሰርሀን ነበረ ከወራቶች በፊት ያንን የምርመራ ውጤት በራሱ የቀየረው። አሁን ይህ ኮሚሽነር ይህንን መቃብር እንዳስከፍትና የጃነር ሶይሳላን ቴሬሳ እንደገና እንዲመረመር የሚያስችለውን ፈቃድ ከፍርድ ቤት አስጨረሰ በጣም ጥሩ ይከፈታል እንግዲህ ከዛ እውነታው ይወጣል ይላል ያማን ከፖሊስ ጣቢያ እየወጣ ያየው ወደ ውስጥ ከዛ ይገባል በሌላ በኩል እነ አሲና እነ ጂሱርን መጥተዋል ሊጠይቋቸው እነ ቻላን ቻላ አሲን ስታያት ሁለት ሴቶች እየተቃቅፉ ናቸው እያቅፍቻት ቻላ አመሰግናለሁ እያለች ነው ሌልቷ ምንድን የሆነው ቆይ ምንድን የተፈጠረው እያላት እያቅፋን ነበረም ከተቃቅፉ በኋላ አሲ እኔ እኮ ግራ የገባኝ ነገር እንዴት ነው ዶክተር ጉቨን እንደዚህ ነገር ያደረገው ምን ማለት ነው ብላ አሲ ጠየቀች እኔ እንጃ አላቅም አልገባኝም አይ ቡድናችን እያየ ነው ያደረገው፣ ትላለች ቻላ ግን እሱ እኮ ከሁላችን ደግሞ የተረጋጋ ሰው እኮ ነው እንዴት እንደዚህ ነገር ሊያደርግ ይችላል? እኮ ነው ነው ጥያቄ፣ ትላለች አሲ። ድንገት አላዝ እየመጣ ነበረ። አዎ በመጨረሻም እውነቱን አወቃችሁ አደለ አባዬን ማንድ ለዚህ ሁኔታ እንዳበቃ እያለ እየተናገረ፣ ጄሱር ነገሮችን መታገስ እየከበደው ነበረ። ጄሱር በቃ ትላለች ይቻላ አሲ እያቀፈችው ነበር። አላዝ እያቀፈችው ምንድን የሆነው ቆይ ምንድን የሆነው በማለት ጠይቋለች። አሁንም እንደተቃቀፉ ቀሩ። በሌላ በኩል ጄሱር ወደ አሲ ጠጋ ብሎ እሷንም እየጠየቀ ነበረ፣ ምንድን የሆነው እያለ። በአንድ በኩል ሸምኔም አሁንም ቢሆን የሰራን ስልክ ፍለጋ እያሰሰ ያሰበች በመጨረሻ ወደ ክፍሉ ገብታ የቢሮ ላፕቶፕ ለመበርበር አሰበች። ድንገት ብቻዋን እየደች ነበረ ሩያ አየቻት። ሩያ ስታያት ምን እያረገች ነው ብላ ልትከተላን ነው። ከዛ በኋላ ሸብኒን በቀጥታ ወደ ሳራን ቢሮ ገባች። ገባችና ወንበሩ ላይ ሄዳ ተቀመጠች። ላፕቶፑን መበርበር ጀመረች። ማይ ምርም ሰሪ ብላ ሩያ ስገባ ሸብኒን ክው ነበር ያለች። ምርም ተዘነግጭኝ ደሞ አንቺ በቢቢ ሩያ ይልሽ ነግሪሽ እኮ ነበር እያንዳንዱ ቪዲዮ ፈልጌ ማጥፋት አለብኝ ብዬሽ እኮ ነበረ። ካልሆነ ከባድ ነው የሚያነው። ይሄ እንግዲህ ደሚ ወልዶ ለያትሽ ወይም ለወንድም ሲባል ነው መታገሳ ሳለ ሩያ በይ እንግዲህ፣ በረጋ ቆሜና ማን እየመጣ እንዳለና እንዳልመጣ ተጠባበቂልኝ። ምናልባት አዲስ ነገር ካለ ተነግርኛለች። ቶሎ በይ፣ ቶሎ በይ ትላታለች። ሩያ ግራ እየገባ ተጭስ ነገር በዛ እያለች በረጋ ቆማ ትጠባበቃለች። በሩን ዘግታ ወጣች። ሸምኔም አሁንም ቢሆን ተቻኩላ ተጣድፋ ላፕቶፑን እየበረበረች ነው እያንን ቪዲዮ ፍለጋ። አሁን አሲና አላዝ ጎን ለጎን ተቀምጠዋል። እንዲሁም ጄሱርና ቻላ አብረው ተቀምጠዋል። እኔ ላምን አልችልም። እንዴት ነው አቶ ሰራን እንደዚህ አይነት ነገር ያደርገው? እንዴት ነው እናታችሁን የሚያጠምዳት? በማለት አሲ ጠየቀች። እንዴ ምን ማለት ነው? እንዴ ይህ የታወቀ እኮ ነው። ሰራን ማለት እኮ እንደዚህ አይነት ሰው እኮ ነው። አባታችሁ እኮ ምንም በ እንዴ አክስቴ ነስሊያንን ለዚህ ደረጃ ያበቃት እሱ አይደል እንዴ እያለ ጄሱር ተናገረ። ጄሱር በቃ በቃ፣ አንተ ደግሞ ምን ረው ቁስላችን ድጋሚ የምትነካካው ምንድን ነው? አንተ እዚህ ልትመጣ የመጣው ልትደግፈኝ ነው ወይስ ልትፈርድብኝ ነው? ብላ እየጠየቀችው ነበረ። እንደገና ደግሞ አንተ ማን ፈራጅ አደረገ? ለመፍረድ እንኳን ብፈልግ እያለ አላዝ ይጠይቃል። አይደለም ታዲያ እዚህ ጋር አባታችሁ ካሉ ለማን ነው የሚወቀሰው ታዲያ? ብሎ ጄሱር እየጠየቀ ነበረ። አንተ ልጅ አታናደኝ አታዳደኝ ከዚህ ውጣ ውጣ። ሆኖ ነው ገናትህ በጣም ነው ያስጠላኝ ሲል ነበረ። አላስቆይ አንድ ጊዜ ትላለች አሲ። ምን አላዝ አላዝ ምን ምን ምን ላርግ? ይህ ልጅ እዚህ እንዲሆን አልፈልግም። በቃ ውጣ፣ ተነስና አንተ ከዚህ በቃ ላይ አልፈልግም እያሉ ነበር። ሽሽ በቃ ይላል ጄሱር። ሊወጣ ድንገት ያማን እየመጣ ነበረ። አላስ አላዝ አንተ ቆይ፣ ችግርህ ምንድን ነው ምንድን ነው? ቆይ ችግርህ ምን እናርገ ቆይኛ እያሉ ነበረ። አባትህ እዛ እስር ቤት እስካልደረስ እኔ ምንም ችግር የለብኝም። ብቻ ከዛ እስር ቤት እንዳይወጣ እንዳይወጣም የቻልኩትን ነገር አድርጋለሁ እያለ የጮህ እየተናገረ ነበረ። አሲ አሴ ልጁ ሰጅልኝ እኔ በኋላ የሆን ነገር ባረገው በእጄ ሰበብ ነው የሚሆነው፣ እያለ ያማን በጣም ተናዱ ይናገራል። በላ በላ ምል ታረጋ ሰብክ ደግሞ አንተም እንደ አባት ልታረገኝ ነው፣ በላ ሞክር ሞክር እያለው አላዝ እየተጋፈጠ ነበረ። አላዝ ቆይ አንድ ጊዜ ትላለች አሴ። ስማ በዛ በማይረብ አባት ምክንያት የኔ አባት ሰብ ገብቷል። ምን ያርግ ምን ያርግ የኔ አባት፣ በራስ በአባት ጥፋት አይደል እንዴ ምንድነው? እኔ ምን ላርገ? ቆይ ችግር ምንድነው ከኔ ጋር ሲሉ ነበረ። ምናልባት አባት ያልጨርሰው ነገር አንተ ሄደ ትጨርሰው፣ ሂድና አባትን ጨርሷ እያለ አላዝ እየጠቀ ነበረ። ያማን ተናዱ ይመለከተ። ሁለቱ ወንዶች ተፋጠጡ። አላዝ በአንድ ጊዜ ነበረ የተቀየረበት ብና በእናታቸው ረፉ ረፉ እያል አሲል ልትገላገላቸው እየሞከረች ነበረ። ያማን ደሞ አንተ በጣም ምትገር ምትገርም ሰው ነህ ጠፋህ በቃ ከዚህ ይለዋል ዞር አለ። ከዛ አሲ በአንድ በኩል አላዝን አላስተመልከተኝ ተመልከተኝ አላስተረጋገዩ ለአንተ እንደዚህ አይነት ሰው አይደለም። እሺ ወደ ራስ ተመለስ። አንተ ዩል በኋላ የሚጸት ነገር እንዳታረግ እንዳታረግ በቃ እያለችው ነበረ። አይነኑን እያየችው እንዲህ ስትናገረው ሲጀመር አንቺ ከሱ ጎን ነሽ? አዎ አብራችሁ ነው የምትሰሩት? ለምን ብዬ ሲጀመር ከአንቺ ጋር ሆናለሁ ብሏት ሄደ። እሺ ምንድን ነው ደግሞ የሚለው ብላ ትከተለዋለች። ታውቃለ አባዬ ግን ሊሞት እኮ ነበር እኮ። እንደዚህኛን ማውራት አትችልም። ታውቃለ አለ ብላቻ ላይ እየጠቅሽ ነበረ ነበር ለልታ በቃ ይብቃሽ፣ ይኸውልሽ በቃ ይብቃሽ፣ ችግር የለም ቆይ አንድ ጊዜ እያለ ነበር። አንተም ከእነሱ ጎንነት ወይም ተወይ በቃ ብላው ሄደች። አላስተናዶ እየወጣ ነው ያለው አሲ ትከተለዋለች። አንተ ቆይ ምን እያሰብክ ነው ያለው ምሮ ችግር ብላ እየተከተለችው ነበረ። ተናዶ እያያን ነበረ። እኔ ነበር ምን ስም ላድርግሽ? እያለ ብሎ እየጠቃ ነው አዩ። ለኔ ተማልጅ ወደ ራስ ተመለስ እያለችው ነበረ። በቃ ማን ማን ከማን ጋር እንደሆነ ይታወቃል እኮ በዚህ ሳል ላይ አንቺም ከማን ጎን እንደቆንሽ እንደቆምሽ ይታወቃል ይላታል። ከማን ጎን የቆምኩት ምን ረም የምታወራው እኔ ምንም እየገባኝ አይደለም። እስኪ ወደ ራስ ተመለስ። ምንድነው የምትለኝ እንዴ? በአባት ምክንያት እንዴት ነው አንተ በዚህ ደረጃ ተከፋው እኔ ምንም እየገባኝ አይደለም ትሏለች። ተኝ እያላል ነበረ ሲጀመር አባትህ እኮ ነው እናትህን አስገድዶ እንዲህ እንዲገባ ያረጋት። ምን እያልክን? ያሉ ለአመታት ያል የእንቅልፍ መድኒት እየሰጣት ሊገላት ተቃርቦ እኮ ነበረ አለችው። አሲ በቃሽ፣ ቃሻ ተሰቀኝሽ እኔ ቢበቃኛል አልፈልገም እያለ ነበር። አንተ ና ታዲያ ትዕግስቴን እየተፈታተንከኝ ትሏለች። ምንም አልገባሽም ይላታል። ምኑ ያልገባኝ ገብቶኛል በደንብ እንጂ ይሁን ይሁን ለጥፋት የአባት ነው ስትለው፣ አባዬ ምን ያርግሽ ምን ያርግሽ አ አባዬ የፈለገ ክፉና መጥፎ ሲሆን፣ ነገር ግን ያው አባቴ ነው። ምን ታደረገ ያለሽ ተይኝ በቃ ብሎ ጮህ። አባት ታሳዝናለ ብላው ትታው ሄደች። ሳውን ቢሆን አልተረጋጋም። ያማን እዚያ ሆስፒታል ውስጥ ዞሮ ዞሮ እያለ ነው። በድንገት ሩያን አያት። ሩያ ደግሞ የሰራን ቢሮ በርጋ ቆማለች፣ እጇን አጣምራ ሩያ እያላን ነበረ። ስታየው ደነገጠች። እዚህ ምን እያደረግሽ ነው? ብሎ ጠየቃት። ትንተባተበች። እኔ ያው እንትን ማለቴ ምንም ዝም ብዬ ቆሜ እኮ ነው ትለዋለች። እሱ ግን ግራ እየገባው ነበረ። ድንገት ሽምኔም ከውስጥ እየወጣች ነበር። ሩያ አራኔ ምንም ነገር ማግኘት አልቻልኩም ብላ ስትወጣ ያማን ስታየው ደነገጠች። እሱም ግራ ገብቶት እያያን ነበረ። የሰራን ቢሮ ደግሞ ምን ታደርጊያለሽ? ምንድን ነው ብሎ ጠየቃት። ደንግጣ ነበር። ወዲያው ነበር የተረጋጋቸው። የሆኑ ወረቀቶችን ፈልጌ ነበር የመጣሁት፣ ነገር ግን ላገኛቸው አልቻልኩም እስኪ ሌላ ቦታ ይጃያቸዋለሁ ሩያ በቃ እንሂድ ብላ ነበረ ዞር ያለችው። ሩያ ቀስ ብላ እናቷን ትከተላታለች። ያማን ሩያ ከሰሞ ነው እየተቀያየረች በነው ምንም እየገባውም አይደለም። አሁን ነስለያል ለልጆቿ የተፈጠረው ነገር ልታስረዳቸው ነው ሰርሀን ከዚህ በኋላ ምንት ዕጣ ፋንታ እንደሚጠብቀው ልነግራቸው ነው። ከዚያውን ክፍሏ መጥተዋል። ቢሯ ተሰብስበው እማዬ ምንድን የተፈጠረው ነገር ዶክተሩ ምንድን ያለች ንገሪና ብላች አላ ጠይቃለች። የሆን ነገርማ ተፈጥሯል ብርግጠኝነት ምን እንደሆነ ንገሪና ይላታል። አላዝም ቢሆን ቆይ አሊ ምጣና ነግራቸዋለሁ ትላለች። ድንገት ያማን መጣ። ያማን እንደመጣ ልጆች ልጆች እንግዲህ የተሰማው ዜና ግርግርና በጠቅላላው ምንም ደስ አይልም። እንግዲህ ዶክተሩ አባታችሁን የመጨረሻ ምርመራ አድርጎልን ነበረ እና እንደ ምርመራው ከሆነ ነገሮች ከጠበቅናቸው በላይ ናቸው ማለት ሲወድቅ እዛ ጋር ቦታው በደንብ ነበር የገጨው እና አባታችሁ ለቀጣይ ጊዜያቶች ፓራላይዝ እንደሆነ ይቆያል ማለት ነው ብላ ነገረቻቸው። መራመድ ላይችል እንደሚችል ስትነግራቸው አበዶ ተደናግጡ። ከዛ ላስ ደስ አለ በለመለስልኝ ደስ አለ ወይ እያለ እየጠየቀው ነበረ ያማንን። ያማን ደግሞ አንተ ተረጋጋ፣ በናት ተረጋጋ ብትረጋጋ ነው የሚሻለ ሲጀመር ያንተ ጥፋት ነው፣ ጥፋቱ ያንተ ነው አባዬ። አባትህን ሰርጀሪ ሰርቶት ቢሆን ኖሮ ለዚህ ደረጃ አይደርሰም ነበረ። ይሁሉ ያንተ ጥፋት ነው። እዛጋ ነገሮችን ስታጋግል ይሏል። አረ ይህ ደግሞ አሁን ዞሮ ጥፋቱ የኔ ሆነ። ያንተ ጥፋትስ ያንተ ጥፋትስ ሲለው ነበረ። አዎ የራስህ ጥፋት ነው እኔን እንደዚህ ያተበለኝ ነገሩን አንተን የበጠበትከው ሲለው ነበረ። አባት ኮን አባትን የደበደበው ምንድን ነው የምትለው አንተ የራሰ ሁን ድዬ ያለው ነበረ። አዎ፣ አዎ አስፈላጊ የሆነ አንተንም ልደበድብ እችላለሁ ሲሉ ነበር። ባክ ዝቦር በል ብሎ ራስ ሲገፈትረው ያማን ባይ የአላዝን ገፈተረውና ግርግዳ ጠጋ አስደገፈው። በሙሉ ጉልበቱ ነበር ይጠቀመው። ነስሊያን ደግሞ እንዲ ያማን ምን እያረክን ያለው ብላ ትጮህበታለች። ሁለቱ ወንድማማቾች መደባደብ ጀመሩ። ስማ ለሁሉም ነገር ጥፋተኛው አባት ነው። እሺ መቀጣት ካለበትም እሱ ይቀጣል። ምክንያቱም ለዚሁ ደረጃ የደረሰን እሱ ነው እያለ ነበር ያማን። አንተ ረፍ አልኮ አንዴ ብላ ነስሊያን እየጮች ነበረ። ያማን ራቅ ብሎ እሱን ለቆት ተቀመጠ። እናንተ እንድትጣሉ ኳር ለሜን የነገርኳችሁ ምረ ምትሰሩት እያለቻቸው ነበረ። አላዝ አስተረጋግቶ ተቀመጠ። ነስሊያን ደግሞ ያማን ላይ እየጮች በነው እንዴት እንዴት ታደረጋለ ብላ አሁንም ቢሆን ሼምኔም ሆስፒታል ውስጥ ወደዛ ወደዚ እያለች ነው እረፍት የላትም። ድንገት የሰራን የተኛበት ክፍል ገባች። ሰራን በእጁ ስልኩን ይዞት ነበረ። ቀስ ብላ ስልኩን ከእጁ አስለቀቀች። አያት ሼምኒም እያለ ነበረ። አይኑን እየከፈተ ቶሎ እጁን ያዘችው። ሼምኒ ምን አንችንሽ እንዲላታል ደናነህ ሰራን ደናነህ እያለችው ነበረ። ምን እያረክሽን ያለሽው እጅሽን አስለቀቂ፣ የሆነ ሰው ያይናል ይላታል። ቀናለች። ሰራን ጎበዝ ነ የእውነት አንተ በቃ በነስላን ጉዳይ ላይ ተስፋት ቆርጠማ አለ። ምን ብላይ ነበረ የውሸት ጋብቻ ነው ብላይ ነበረ። ነገር ግን እችን እድል አገኘ የምር የምር አምርረህ አገባት። በፍጹም በፍጹም ከአንተ የማይ የሚጠበቅ ነው ምክንያቱም ዋሽተኛል። ሁሌ እንደዋሸኝ ነው። ደሞ እኔም ሞኝ ነኝ ሁሌ ያምናል አይሰራ እያለችው ነበረ። ሼምኒም ሼምኒም ይሄ ጊዜው አይደለም ባክሽ፣ ጭቅጭ አባክሻ ይሄ ጊዜው አይደለም ብሎ ይመልስላታል። በሌላ በኩል ሜሌክ አሁንም ቢሆን ፖሊስ ጣቢያ ናት። ከሌላ ተደርጎላታል። ኮሚሽነሩ ወደ ቢሮ እየመጣ ኮሚሽነሩ ቢሮ ውስጥ አንዲት ሴት ተቀምጣለች። ሜሌክን እየጠየቀቻት ነው። ሜሌክ መናገር እንደምትችል በጭራሽ አያውቁም። እቺ በኋላማ ያን ፍለፊቷ ተቀምጣ ብትላት ብትሰራት፣ ነገር ግን ሜሌክ ምንም ነገር አትናገረም። ድንገት ኮሚሽነሩ መጣ። ምን አዲስ ነገር አለ ሲላል ነበረ። አይ ልጅቷ ልጅቷ ትንሽ ተጨናንቃለች። እንደገና የምልክት ቋንቋ ቋንቋን ተረዳ የምትችለው በጭራሽ የእኛን ቋንቋ ተሰማ። ምንድን ነው የምናደርገው ብላ ጠየቀችው። ያው ጥቂት ማረፍ አለባት፣ እረፍት ብታገኝ ጥሩ ነው። ውሰጃት አላት። የት እነሱ ይሰራል ማረፊያ ብላ ጠየቀችው። አይደለም የኛ ፖሊሶች፣ እንደገና ደግሞ ስለዚህ ጉዳይ ማንም ሰው ማወቅ የለበትም ብሎ ነገራት። ሴትዮዋ ሚሊክን ይዛት እየሄደች ነበረ። ነስሊያን ከልጆቿ ጋር ሆና ሰራንን ለመጠየቅ እየመጣች ነው። ከዛ በኋላ ሰራ የተፈጠረውን ነገር ያውቃል ነገሩት። ድጋሚ ሴቶች ልጆች ምን ምንድን ነው ምንድነው ነገሩ? እኔ መራመድ አልችለም እንዴ፣ አራን ይችላለሁ አራ ይችላለሁ መራመድ። ምንድን እየሆነን ያለው ነገሩ እንዴ፣ እንዴት ነው ማልችለው? አራ ይችላለሁ እያለ ነበረ። ነስሊያን ደግሞ ሰራን ተረጋጋ ተረጋጋ ትለዋለች አይዞ አይዞ ሁሉም ነገር ሰላም ይሆናል እያለችው እና አላስ እንባ እየተናነቃቸው ነበረ። አንሱኝ አንሱኝ እኔ መራመድ እችላለሁ አንሱኝ እያለ ነበረ። አላዞዳ ባት ተጠጋ አባ ተረጋጋ ተረጋጋ ይለዋል። ኤጄና ቻላ ተቃቅፈው እያለቀሱ ናቸው። ሰራን እያለቀሰ ነው ያለው። ከዛ ድንገት የሆነች ነርስ መጣች። ነስሊያን ዶክተር ፖሊሶች እየጠበቁ ነው ያንችን ቃል ለመቀበል ትላታለች። ከዛ በኋላ ነስሊያን መጣው መጣው ስትል ነበረ። ከዛ አላስ እኔ እመጣለሁ፣ እኔም እናገራለሁ። ይሄ ሰውዬ አባቴን እዚህ ደረጃ ላይ አድርሶታል። እንዲፈረድበት ፈልጋለሁ እድሜ ልኩ ነው የሚፈረድበት። አዎ እኛም የአይን ምስክር ነን፣ የተፈጠረው ነገር እንናገራለን እያለ ነበረ። ሰራን በዚህ አጋጣሚ ሲያስበው ሁሉም ነገር እሱ በሚፈልገው ነገር እየሆነለት ያለ ይመስላል። ትንሽ እንዲጠብቁ ንገሪያቸው፣ እመጣለሁ ብላ ነስሊያን ታስጠብቃለች። ከዛ አላዝ ቀስ ብሎ ሊወጣ ነበረ። እማዬ ምን ልትይ ነው? ምን ልትይ ነው ደግሞ? በአሁኑ ነው ፍቅረኛሽን በመጨረሻም ነጻ ልታደረጊ ነው? ምን ልትይ ነው ሲለን ነበር። አላዝ ተረጋጋ፣ ተረጋጋ፣ እህቶችን ይዘ ወደ ቤት ሂድ። እንደገና ደግሞ ፌሬዴንም ካገኘ ንገራት እሺ፣ ሰሞኑን ጠፍታቢ ነበረ፣ የት ሄድሽ ብለህ ጠይቃት በማለት እየተናገረች ነበር። ከዛም በኋላ ለማንኛውም አባታችሁ ህክምናውን እኛ ቤት ሆኖ ይከታተላል፣ ቤት ይመለሳል ተናገረች ይህ ለሰራን ትልቅ ትልቅ ድል ነው። ከዛ በኋላ እና አላዛውን ቢሮውን ለቀው ይወጡ ናቸው። ነስሊያን ትከተላችኋለች። ልጆች ልጆች ውላችሁ አላዝ ስማኝ አንድ ጊዜ ምናልባት ፌሪዴ ቤት ካለች እንድትደውልልኝ ነገራት። ቤት ከሌለች ደግሞ ትደውልልኝ ወይም መልእክት ካስቀመጠች ትነግረኛለች። የት እንዳለችም አላቅም እያለችው ነበር። አደራ አለችው። አላዝን ተረጋጋ ብለው እያቀፈችው ይሄዳል። በሌላ በኩል ሩያ እየተጨናነቀች ነው። ከእናቷ ጋር ሆስፒታሉ በርጋናት። እማዬ ራኔ እንደዚህ እነሱ አለም። ራኔ ምንድነው? ምን አይነት ነገር ነው የምታሳስብኝ? እኔ ምንም እየገባኝ አይደለም። እኔ የያማን ፊት መቆም ራሱ አስፈርቶኛል። ሁልጊዜ ነገር ደብቄ እሱም ቢሆን እየተጠራጠረኝ ነው ትላታለች። ሩያ እንግዲህ ለሚወለደው እህትሽ ወይ ወንድምሽ ብለሽ ማድረግ ያለብሽን ነገር ታውቂያለሽ አይደል? እንዴ ትንሽ ጊዜ ታገሽኝ። በቃ ልጄ ይወለድ፣ ከዛም በኋላ ነገሮችን እያየሽ በቃ ታደርጊያለሽ። እኔ መታሰር ካለብኝ እታሰራለሁ፣ ማግኘት ያለብኝ ቅጣት ካለ አገኛለሁ እያለቻ ነበር። ድንገት ያማን እየወጣ ነበረ፣ ያማን እየወጣ ከዛ ሩያ ስታየው ደነገጠች። ያማን እየመጣ ነው ትላታለች። ያማን ቀስ እያለ ቀረበ። ከዛ ሲቀርብ ወዲያው ነበር ሸብኒም ትታ ሄደችው ወደ ውስጥ እየገባች። ያማን ወደ ሩያ እየቀረበ ነበረ። ሳስበው እናትሽ ያስከፋችሽ ይመስለኛል፣ በሰላም ነው አላት አይ በሰላ ነው። ዝም ብለን እኮ ነው ዝም ብለን ነው ይሄ የኛ የተለመደ ሁኔታ ነው ትሏለች። ኧረ የተለመደ ሁኔታ ሩያ፣ ሰሞኑን ግን ምን እየሆሽ እንዳለ አልገባኝም። ምንድን ነው ነገሩ እያለ ነበረ። አረ ምንም ነገር የለም ያማን፣ ምን እያልከን ያለው ትሏለች። እሱ ግን እየተጠራጠረ ነበረ። በእርግጠኝነት የሆነ ነገር እንደተደበቀው ገብቶኛል እኮ፣ ተናድሽብኝ ነው ምንም አልገባኝም። ወይስ ኤሊፍ ሰሞኑን ባረገችው ነገር ከፍቶሻል አላት። ምንም እንደዛ አይደለም እንደዛ አይደለም እያለችው ነበረ። አይ በቃ እኔ ግን በአንቺ ቦታ መሆን እናድር ነበረ ማለት ያው፣ ኤሊፍ መስመሯን በጣም አልፋለች። ያረገችው ነገር ትክክል አይደለም። አዎ፣ እንደገና ደግሞ ምንም ችግር የለም በቃ እኔ ግን ይቅርታ ጠይቃ ስለሆነ ነገር እያላን ነበረ። እሷ ምናልባት በዛ ጉዳይ ከከፋት እሷን ይቅርታ እየጠየቀ ነገሮች ለማብረድ እየሞከረ ነበረ። ያማን በቃ ሂድና ኤሊፍን አናግራት፣ እኔ ተውኝ በቃ ብላልቴር ነበር። እሱ ግን አቀፋት ይቅርታ እያላን ነበረ። ሳራ ና ነስሊያን ብቻቸውን ናቸው። እሱ ተኝቷል፣ እሷ አጠገቡ ናት። እሺ ነስሊያ የምር የምር እቤት ልትወስጂኝ ነው? አላታ። ሄናን ለበር ስትፈልግ ነበረ። ይሄ ለዚያ ነበር የለፋው። እኔ ነጠ መርኬ ለዚያ አደለ አለችው። ግን እንደዚህ መሆን ነበረበት እያላን ነበረ። እንደዚህ ይገባኛል ወይ? እኔ እንደዚህ ህመም ውስጥ መሆን ይገባኛል ወይ? ስትሮ ነበረ። ስታሰበው እና አንተ በፈርም ክልኝ ፊርማ የ ጋብቻ ፊርማ የአንተ ትዳር እስር ቤት ውስጥ ምኖር ይመስልሃል ይመስልሃል? እንደዛ በመጨረሻው ሆነም ይሄ መክፈል ነበረብህ። ከዚህ በኋላ ልትንቀሳቀስ አትችልም፣ እያለችሁ ነበረ። እኔ መቼም ቢሆን ልጆቼ ያን ሰው አባዬ ብሎ እንዲጠሩት አልፈልግም፣ ይላታል። ስታስበው ኒስ ብሆን ይህ ነው አባታችሁ ብዬ የማስተዋወቃቸው ይመስላል። ልጆች ይህ አባታቸው ናን ብዬ ነው ማስተዋወቃቸው ይመስለ እንዴት ነው የምታስበው? ቀ ያንተ ነገር ግን የተሻለ ይገባኛል። አዎ አምናለሁ ደግሞ በዚህ አዎ፣ አሁንም ቢሆን ተስፋለኝ። አሁንም ቢሆን ቀናቶች ይቀሩኛል፣ አዎ በደስታ የምኖርበት ከአንተ ጋር ለምሮ የምቃጠለው ሰራህን ለምሮ አንተ ሁልጊዜ በነገር እየለበለብከኝ አብሬህ የምኖረው እያለችሁ ነበረ። እሱ ግራ ገብቶት ያያታል። ሐሳብን በሙሉ እረዳለሁ። የአንተ ህልምና እና ሐሳባውንም ጥቅም ነው። አንተ አንድ ቀን ፍቅር ፈልጋ አታውቅም እያለቸው ነበረ። አንድ ቀን እንኳን ጥሩ ልብ ብላ እየመከረችው ነበረ። ዝም ብሎ ያያታል። ከዛም በኋላ ንስለን እንኳን ደሳልሽ እንኳን ደሳልሽ ነው ከዚህ በኋላ እግሮች አይንቀሳቀሱ አይንቀሳቀሱ እያላን ነበረ። እህው የዋጋን ያገኘው ትሏለች። እሷን ብትሆን ባድረግ ባለው ነገር ምንም እንዳልከፋት እየተናገረች ትወጣለች። ድንገት ፖሊሶች መጡ። አዎ ዝግጁ ነኝ ቃል ሰጣለሁ ንግቦ እያለቻቸው ነበረ። ጉቨን ከሰዓታቶች በኋላ ተለቀቀ። ጉቨን የተለቀቀው በነስሊያን ጥረት ነው። አሁን በረጋ ሄዳ እየተቀበለች ነው። እየተቀቀፉ ናቸው። ይቅርታ ትሏለች። ከዛም በኋላ እሱ ሰራን እንዴት ነው ብሎ ጠየቃት። ያው እንግዲህ ሰራንማ እንዳልኩ ነው ምል በቃ ከዚህ በኋላ መራመድ የሚችል አይመስለኝም ስትል ነበር። ሄጄሌዮ ሄጄሌዮ ምናልባት አስፈላጊ ከሆነ አላዝና ሳምኞ ድጋሚ ያ ሰርጀሪ እንዲሰራ አደርጋለሁ። አስፈላጊ ነገር እንዲሆን በሙሉ አደርጋለሁ ይላታል። ጉቨን እንደዛ አደለም እንደዛ አደለም ይ ተረጋጋ፣ ተረጋጋ። ከዚህ በኋላ እንደዚህ የሚባል ነገር የለም። ከዚህ በኋላ ሰራን እቤት መጥቶ እኛ ጋር እንዲኖር አድርግ ያለው ስትል ነበረ። ሁለት ይግላታል። አሁ ከዚህ በኋላ እንደዛ ነው መሆን ያለበት ል ጉቨን በቃ እኔ ሰልችቶኛል ደክሞኛል። በቃ ድካም ነው በቃ ይሄ ነገር ስትለው ነበር። እንዲ ነስሊያ ነስሊያ እንዴት እንዴት ታደረግያለሽ? እኔ አስፈላጊ ከሆነ አንድ ሺ አመት እስር ቤት ቆያለሁ፣ ነገር ግን እንዴ ለእንደዚህ አይነት ማስፈራሪያ እንዴት እጅሽን ሰጫለሽ? እንዴት የሱን ማስፈራሪያ ታምኛለሽ? ሲላል ነበር። አስፈራርቶኝ አይደለም በራሴ ነው፣ በቃ ሰልችቶኝ ነው ደክሞኝ ነው። የልጆችን ሰላም ከዚህ በኋላ መጠበቅ አለብኝ። ከዚህ በኋላ ከልጆች ጋር መጣላት ደክሞኛል ሰልችቶኛል። እመነኝ እመነኝል። በቃ ሁል ጊዜ ለሚፈጠሩ ነገር ልጆቼ እኔን ተወቃሽ እያደረጉኝ ነው። እኔ ደግሞ ይሄ ነገር ከአቅሜ በላይ ሆኖብኛል እያለችው ነበረ እና ውሳኔሽ እኛን በመተው ነው፣ የእኛን ነገር አየር ላይ በመተው ነው ሲላል ነበረ። እኔ እኔ እኮ ተስፋ ቆርጫ አይደለም፣ ግን በቃ አንተን ከማፍቀድ ተስፋ ቆርጫ። አላቅም፣ ግን እንዲህ ነው መሆን ያለበት እያለችው ነበረ። ጉቨንግራ ገብቶት ይመለከታታል። መኪና ውስጥ ገብታ ትታው እየሄደች ነበረ። አላስ በቀጥታ ወደ አያቱ ቢሮ እየገባ ነው ያለው፣ ወደ ኤሸፍ ሶሳና ቢሮ እየገባ ከዛ ዝም ብሎ ዞሮ ዞር እያለ አንዳንድ ነገሮችን እየተመለከተ ድንገት ጠረጴዛ ላይ የሆነ ደብዳቤ ነገር አገኘ። ፌሪዴ ነስሊያን ያስቀመጠችላት ደብዳቤ ነው። ከፈተው፣ አነበበው፣ ከዛ ተቀመጠ። ረጋ ብሎ እያነበበ ነበረ። ነስሊያን፣ ነስሊያን እንግዲህ በመጨረሻም ቻውሳልስ ስለ በጣም ይቅርታ ነገር ግን በመጨረሻም አጠገብሽ ያሉ እባቦችና ሰይጣኖች የከበቡሽ በሙሉ ከህይወትሽ ስለራቁ በመጨረሻም በህይወትሽ የምትፈልጊውን ሰው ስላገኘሽ ደስተኛ ስለሆንኩኝ በመጨረሻም ህይወትሽ እንድታጣጠሚ እኔም በቃ ዞር ልበል ብዬ ነው በተለይ ባለፈው ከሰራንጋ ያረግሹ ነገር ጋብቻ የእውነት መስሎኝ በጣም ደንግጬ ነበረ ግን አሁን በመጨረሻም ያንን ሰው ተገላግለሸዋል ነገር ግን አሁን አንድ እባብ ቀርታሻለች እሷም ሸብኒም ናት ነስሊያን ሸብኒ ማለት ከምታስበ ከምገምቻት በጣም በላይ በጣም አደገኛ ሰው ናት እሷ ማለት ከዚህ ቀደም ያማን እንዲታገት ያደረገች ናት እሷ ከኢኪያር ወንድ ከተማ ጋር ተባበራ ነው ያማንን ያገተችው የሚል ነበረ። አላ ዜና ነበበ፣ እውነቱ ገባው። በሌላ በኩል ሩያና ያማን ቤት መጥተዋል። ሩያ ምንድን ነው እየሆነ ያለው ነገር ይላታል። ቤታቸው ተመሰቃቅሎ ነበረ። አይ ዝም ብሎ ነው ትለዋለች እያስተካከለች። ሩያ ሩያ ቆይ አንዴ አንዴ አንዴ እያለ እጇን እያያዘ ነበረ። ምንድን ነው ነገርኝ እንጂ ይላታል። ከዛ ተቀመጡ ማለት እያለች ስተተባታ፣ ምንድን ነው ነገሩ? ሰሞኑን ምን እየሆንሽ ነው ያለሽ? አዎ ቤታችሁ ውስጥ ገብተን ነበረ። ሜሌክ እዚያ ያለች መስሎ ነበር። በጣም ይቅርታ ተሳስቻሉ፣ ሺህ ይቅርታ እያለ ነበር። ለአንተ በአንተ ምክንያት አይደለም ኤሊፍ እኛ ቤት ውስጥ ድምጽ መቅረጫ ቀብራ ነበረ ብላ ነገረችው። ዞር ሲል እሱ ራሱ አየው። ሼብኔም ድምፅ መቅረጫውን ኦ አስከታው ነበረ። ከዛም በኋላ በመጨረሻ እናትሽ አየችው ብሎ ነገራት። አው እሱ አየችው ብላ መለሰችለት። እንግዲህ ያው በሱ ከሆን የተናደረሽ ሆነ ምንም ማድረግ አልችልም። ኤሌፍን እንግዲህ ከእኛዩት እንድትወጣ አስጠንቅቅያት አለሁ። እሺ ግን ይል ሸሩ የአንድ የመጨረሻ ድልስጥሽ አሁንም ቢሆን የሆን ነገር እንደደበቃችሁኝ ይታወቀኛል። የሆን ነገር ከደበቃችሁኝ እባክሽ ንገሪኝ። አሁን እውነቱ እንድትነግረኝ ጥሩ አጋጣሚ ነው። በይ ንገሪኝ ብሎ ጠየቃት። መልሷን እስክትመልስ እየጠበቀ ነበረ። ንገሪኝ እያላ ነው ንግር ግን እሷ በዝምታ ተዋጠች። ድንገት አላዝ በር እየደበደበ ነበረ። መታ በሩን ከፈተችለት። ያማንም እያየ ነበር። ሩያ ሩያ በይ እናውራ ማውራት አለብን ሆኖ ይላታል። ቀና ሲል ድንገት ያማንን እያየው ነበረ። በቃ በኋላ ጠብቅሻለሁ እናወራለን ይላታል። ዞር አለ። የአላዝ ምን ሆናል እያለ ያማን እየጠይቆ ነበረ። አላዝ ዞር ብሎ ግን በረዥሙ እየተነፈሰ እያሰበ ነበረ። ያማን እያበደ ነው። ምን ሆናችሁ አልቆ እናንተ የሆነ ነገር ደብቃችሁኛል። ማላቅ መስሏችሁ ነው እንዴ ይላታል። ድንገት ቴክስት ገባላት አላዝን የላከው ቶሎ ብለሽ ከያማን ተለቀቂ ተገናኝተን ማውራት አለብን ስለ እናትሽ ነው ይላታል። ከዛ እሷ ስልክ ቴክስቱን ካየችው በኋላ ተደነባበረች። ማኑ ቴክስት የላከለሽ ይላታል። እማዬ ናት አሁኑ መምጣት አለብሽ እያለች ሆስፒታል ይላል አለችው። እስኪ እስኪ ቴክስቱን ሊያ ስለነበረ ያማን እባክህ ሂድ ያማን፣ ደክሞኛል ማረፍ አለብኝ አለችው። ተናዶ ስቷት እየወጣ ነበረ። መኪና ውስጥ ገብቶ ሊርቃለና ነገር ግን እከታተላታለሁ ብለው ድጋሚ እየቆመ ነበረ። ጉቨን ወደ ሆስፒታል ተመለሰ። የሰራን ውጤት ሲመለከት በእግሩ መሄድ የማይችልበት ምንም አይነት እድል የለም። ስለዚህ እንዴት ነው ሰራን በእግር መሄድ የማይችለው ብሎ ራሱን እየጠየቀ ሰርጀሩን የሰራውን ዶክተርንም እየጠየቀው ነበረ። በእርግጠኝነት ሰራን እያታለለ እንዳለ እዚህ ጋር ከማስረጃው አንጻር ግልጽ ሆነለት።